በአዲስ ቪዲዮ መጥቻለሁ ማለት ነው። እያንዳንዱን ፋይል ሰብስባ አጠቃላይ ለፖሊሶቹ ዘረገፈች። ማነች ኤፍራታ። እያንዳንዱ የተደበቁትን ሚስጥር ደግሞ ናታን ሰማ ማለት ነው። አሁን ላይ ያፌት ጉዱ ፈላ፣ ያፌት ጉዱ ፈላ። ሰላም ሰላም፣ ውድና የተከበራችሁ እያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቪዲዮን እስከ ፍጻሜ ለመከታተል ሞክሩ እንዲሁም በሀገር ውስጥም ሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ያው ሁላችንም እንደምናውቀው የተወሰነ ፋይሎች እና መረጃዎች በኤፍራታ እጅ ነበረ። ኤፍራታ ደግሞ እያንዳንዱን ፋይል ሰብስባ ለፖሊሶች ዘርግፋ አሳልፋ ሰጠች ማለት ነው። እናም አሁን ላይ በጣም በጣም በጣም ችግር ውስጥ ገብቷል ማን ያፌት ማለት ነው። እናም የተደበቀውን እያንዳንዱን ሚስጥር ማን የሰማው ናታን። አሁን ላይ ናታን ናታን ደግሞ ስራውን እየሰራ ያለው ከማን ከዲያራ እናት ጋር ነው። ያለውን ነገር ዲያራ ተናግራ ነበረ ለእናቷ ማለት ነው። እናም በዛ የተነሳ አሁን ላይ ስራውን እየሰራ ነው። ነገር ግን ያለውን ነገር የዲያራ እናት ስለምታቅ የምትወዳትን የምታፈቅራት የምትወዳትን የምታፈቅራትን ሚስትህን ያፌት ስለቀማብህ ብር ካለ እንኳን እሱን ዓለምን ታሽከረክራለህ። ብር ከሆነ አያሳስብክ፣ ሁሉንም ነገር ስለጥበቀው አያሳስብክ፣ ስለምታድርበትም ሆቴል አያሳስብክ፣ እኔ ከጎንክ ነኝ፣ ያለውን ነገር በሙሉ ኔ ሰምቼ አለው ብላ ስትናገርም አይ የዲያራ እናት እኔ እንኳን አቅም የለኝም ከያፌት ጋር ለመጋፈጥ ሲል እንዴ ብር የማይሰራው ነገር አለ እንዴ ብር የማይሰራው ነገር አለ እንዴ የምታፈቅራትን ሴት በጉልበት እንደነጠቀክ ሁሉ መረጃዎች ደርሰውኛል ያፌትን መበቀል የምትፈልግ ከሆነ እንግዲያው ስራ እሱ እኔንም እየተከታተለኝ ነው እኔንም እያባረረኝ ስለሆነ እሱን እኔም መበቀል ስለምፈልግ አንተ ብቻ ለመስራት ሞክር እንጂ ለጥበቃውም ለምታድረበትም አያሳስብክ ብላ ያለውን ነገር የዲያራ እናት ግልጽ አደረገች ለማን ለናታን እናም ከዛ በኋላ ቀጥታ ናታን ሄደ የተቀጣጠሩበት ቦታ ሲሄዱ ያፌት ያለው ሚስጥር ዝርግፍ አድርጎ በስልክ ሲያወራ ናታን እየሰማ ነበረ። ከዛን አውርቶ ሲጨርስ ናታን ፊቱን እንዲህ ወደ ያፌት ሲያዞር ያፌት በጣም ደነገጠ። ያላሰበው ነገር ገጠመው። እንዲህ ማን ነው አይኔ ነው ብሎ ትኩር ብሎ ሲያየው ናታን ነው። ከዛ ናታን ደግሞ ስም ደግሞ እራሱ አስቦ ቀይሯል ማለት ነው። ያው የቀየረውን ስም ትርጉሙን እራሱ ነው የሚያውቀው ማለት ነው። እናም እኔ የድሮ ናታን ሳይሆን አሁን ላይ ስሜ ይሄ ይባላል ብሎ ሌላ ስም ነው ይወጣለት ማለት ነው። እናም የድሮ ናታንማ እንደዚ አይደፋፈረኝም ብሎ ያፌት በቃ ምን በቃ ለመናገር ራሱ የሚናገረው ነገር ነው የጠፋበት። ምክንያቱም በዛን ሰዓት የሚያወራውን እያንዳንዱን ድርጊት ሰምቶታል። ሚስጥር የተደበቀ ሚስጥር ወጣ ማለት ነው። እናም ተደናግሯል፣ ደንግጧል። የሚሆነውን ያጣው ምን ልበላችሁ፣ ያፌት ግራ ተጋባ እና እናም ሚስትህና አንተ በእኔ ላይ እየሰራችሁ ያላችሁት እየሰላያችሁን አደል? ሰላዮች ናችሁ። እያንዳንዱ ነገር የምደርስበት ይሆናል አለማለት ነው። ስለምንድን ነው የምታወራው? እኔኮ ኤፍራታን ረስቻታለው አዲስ ፍቅር አዲስ ህይወት ጀምሬያለው። ስለምን ነው የምታወራው? እና ስለ ሴቶቹ ራሱ አንስቶ ናታን ሲያወራ ያፌት ተደናገጠ። ተደናገጠ በቃ ክውን ያለው በቃ ተነቃበት። እና ምን አለ፣ ለስ- ለስራ ባልደረባው ደውሎ ኤፍራታን በየትኛው መንገድ የምታደርገውን ነገር ተከታተላት፣ አንደኛ ሁለተኛ ደግሞ ካሳለፍኩት ችግርም ጭንቅም አይበልጥም ያለውን ነገር በደንብ አርገት ተቆጣጠር አለው ማለት ነው። እናም እንዴት ታፈቅራት ኤፍራታን እኮ በደንብ ነው የምታፈቅራት። እንዴት እንደዚህ ወሰንክ ያፌት ሲለው፣ ጓደኛው በቃ አሁን ላይ እኔ ስለ ፍቅር ምናም የሚባል ነገር የለም እያንዳንዱ ነገር ተከታተል ነው ያለው። ምክንያቱም በቃ ሰላዮች ናችሁ ነው ያለው። ተናደደ። ያው ያው ኤፍራታ ሲጀመርም እንደማትፈልገው እኮ ያውቃል። የእያንዳንዱን መረጃ ለመልቀም ነው እዛ የገባችው የሚገርማችሁ ነገር ማለት ነው። እናም እያንዳንዱ ነገር ላይ ናታን እየደረሰበት ነው፣ ሚስጥሩንም ሰማበት እና አምስት ሚሊየን ብር እኔ ናታን ስላከሰረኝ፣ ስለዚህ በየትኛውን መንገድ በየትኛውን መንገድ አሁን ናታንን ለመበቀል እየፈለገ ነው ማለት ነው። ማን ያፌት ማለት ነው። ነገር ግን ናታን ደግሞ አሁን ላይ እኔን እየተከታተለኝ ነው ያፌት። ስለዚህ እቤት መሄድ የለብኝም ቀጥታ እዚህ መሆን አለብኝ፣ ለተወሰነ ጊዜ እዚህ ማረፍ አለብኝ። ሆቴል የሚዥ ቢሆን የዲያራናት ብሎ የዲያራናትን ሲያማክራት፣ የዲያራናትም ችግር የለውም እኔ ሁሉንም ነገር ረዳሃለሁ፣ እንኳን አንተ እኔንም ከድሮም ጀምሮ እየተከታተለኝ ስለሆነ ያለውን ነገር እኔ አስተካክላለሁ፣ ሀሳብ አይግባክ የዲያራናት በሚለው ናታንን በጣም በጣም በጣም በብዙ ነገር ከጎኑ ናቸው አሁን ላይ ማለት ነው። ብትፈልግን ያለውል ብር እኮ ካለቅ እንኳን ያፌትና እችን አለምን ታሽከረክራታለህ። ስለዚህ አያሳስብክ እኔ አድርግ የምለህን ስራ የምለህን ሁሉ አንተ ብቻ ለመስራት ዝግጁ ሁን። ደግሞ ለዚህ አንተን ትወድሃለች፣ ታፈቅርሃለች። ዲያራ በአንተ ምክንያት እንድትጎዳብኝ አልፈልግም። እናም ደግሞ የምንሰራውን የስራችንን እያንዳንዱን ሚስጥር ዲያራ ማወቅ የለባትም ናታን እንዳትናገር ብለው አስጠንቅቀዋለች። እናም ናታም ችግር የለም፣ የዲያራ እናት አያሳስብሽ፣ እኔ ምንም ነገር አልናገርም ለዲያራ ብሎ ይናገራል። ማን ናታን ማለት ነው። እናም አሁን ላይ እየተካሄደው ያለው ነገር በጣም ከባድ ነው። ምክንያቱም ያፌትም ናታን እንደነቃበት በደንብ አርጎ ጠንቅቆ ያውቃል። እና የናታንን እያንዳንዱን መረጃ ተከታተይልኝ ብሎ ለሎሊት ስልክ ደውሎላታል። እንዴ ናታንማ በቁጥጥር ስሬ ነው ማውለው አላለችም። አይ የድሮ ናታን አደለም ተቀይሯል። መቶ ፈርስን ተቀይሯል። ምክንያቱም ብር ካለ ያው ብር ካለ በሰማይ መንገድ አለ የሚባለው ነገር አለ አይደል? አባባልም ሳይሆን ብር ሲኖራችሁ ማንኛውንም ነገር ማሽከርከር ትችላላችሁ እውነት ለመናገር ማለት ነው። እናም እንዲህ በቁጥጥር ስር ነው የማውለው፣ ግን የድሮ ናታን ነው ወይስ ተቀይሯል አለች ሎሊት። ራሱ ግራ ተጋብታለች አሁን ሎሊት፣ ያው ወሬ ወደዛ ወደዚህ አይደል እንትን የምትለው የምታስተላልፈው፣ ስራዋ በቃ ወሬ ነው፣ ወሬ በቃ ማስተላለፍ ነው ስራ፣ የሎሊት ስራ ማለት ነው እናም ከዛ ኧረ ችግር የለም አለቃ፣ አያሳስብክ። እንዴት ነሽ? እና ኧረ አያሳስብክ፣ በቁጥጥር የስር ነው ማውልክ እያለች ስልክ አውርታ እንዲህ ስታ በቃ ቤዝ መጣች። ቤዝ መጣችና እንዴት ነሽ ሎሊ ስትላት ደህና ነኝ አለቻት። ከዛም በኋላ ቆይ ጽዮን አልመጣችም ብላ ስትጠይቃት ኡፍ ጨጓራዬን እኮ አቃጠለችው፣ እንኳንም አልመጣችም ስትል ቆይ ምን አደረገችሽ? ምን ብትበድልሽ ነው እንደዚህ የምትያት? አንቺ ራሱ መች እንደ አርፈሽ ራስ ይልመች አስታመምሽና ነው ጽዮን ላይ የምትጮባት፣ አለች እና ቤዝ ተነሳችባት። ከዛ ስትነሳባት ኦ አንቺ ደግሞ ምን ፈልገሽ ነው? ምን አደረግኩሽ እኔ? በይ ለቀቅ አርግኝ ኔ ላለች ማለት ነው። ከዛም በኋላ ከዛም በኋላ እንዲ ቆይን የምልሽ ቤዝ እኮ ናት ሎሊትን፣ ቆይን የምልሽ ጥፍርሽን የነቃቀለው ደም በደም ያደርገሽ ማን ነው? ይሄ እኮ ለአንቺ የመጣ ለእኛም ይተርፋል፣ ለአንቺ የመጣ ለእኛም ይተርፋል። አንቺን ያጠቃ እኛንም ያጠቃል። ለምንድን ነው ግልጹን ማትናገሪ? ለምንድን ነው እንደዚህ የምደብቂው? እያለች እያንዳንዱ ነገር ትጠይቃታለች። ሎሊት ደግሞ ያሁላችንም እንደምናውቀው ከአለቃው ጋር ግንኙነት እንዳላት፣ ከያፌት ጋር ግንኙነት እንዳላት ማን እንደዚህ እንዳረጋት፣ በፍጹም ለማንም መናገርም መተንፈስም አትችልም። ምክንያቱም ይሄንን ተናገረች ማለት ከባድ ነው። እናም በዛ የተነሳ ያለውን ነገር ደብቃም ሸፍናም ለማለፍ እንጂ በፍጹም ለማንም ግልጽ ለማድረግ ሎዲት አትፈልግም፣ አሁን ላይ ማለት ነው። ነገር ግን ቤዛ የምትለው ምንድነው፣ ያለውን ነገር ንገሪኝና እኛም እንጠንቀቅ፣ ቤተሰቦቻችንም እንዲጠነቀቁ ላሳወቃቸው፣ እባክሽን ሎዲት እባክሽን ብትላትም፣ ነገር ግን እሷ በፍጹም አይሆንም፣ ምን ያደርግልሻል አሁን ላይ እኔ ተሽሎኛል፣ ለምንድነው የምጠይቅኝ? ይሄ የሚሆን ነገርም አይደለም። እባክሽን ቤት ስነ ስርዓት ያዥ ስትላት፣ ቆይ አንቺ አንድ ነገር እዚህ ቤት ይፈጠርና ከጭንቅላትሽ አልወርድም ማትናገሪ ከሆነ መቼም አልፋታሽም፣ መቼም ሎሊት አልለቅሽም እወቂ፣ አለቻትና አስፈራርታት ቤዝ ሄደች። ከሄደች በኋላ ፂ በጣም እያለቀሰች ነበረ። መንገድ ላይ ቆማ ቢኒ መጣ። ቢኒ ሲመጣ ቢኒን እያለቀሰች ጭንቅላት እንደዚህ እንደዚህ የደማበት ቦታ እየደባበሰችው እያለ በስተ መጨረሻም ያን ሁሉ ያደረግሽ አንሱ ደግሞ አሁን ለምዶ የምትነካክኝ ልቀቂኝ አላት። ከዛ ቢኒ ባክን፣ ለመረዳት ሞክር አለችው። እኮ ንገሪኝ፣ እኔ ምን ባረግሽ ነው ምን ብበድልሽ ነው ንገሪኝ። አንቺ ብታለቅሺ እኔ ማዝንልሽ ይመስልሻል? እ ማዝንልሽ ይመስልሻል? እዚህ ጋ እኮ ማልቀሱ አይፈይድም፣ ማልቀሱ አይፈይድም። ንገርኝ የተፈጠረውን እያንዳንዱ ነገር አንቺ ከነገርሽኝ አምናለሁ። ነገር ግን እኔ መሄጃና መውጫ እንዳሳጣውሽ ነው ለአቤላ ነግረሽ ይህን ሁሉ ችግር እሱ በእኔ ላይ ያመጣ እሱ ራሱ ወንድ ሆኖ ቢጋፈጥ ኖሮ እኔ ከእሱ በምንም እንደማላንስ ታውቂ ነበረ። እሱም በጀርባ ሁኖ ያጠቃኝ እና ያለውን ነገር በሙሉ አንቺ ተናግረሽ ነው አቤል እኔ አሁን ላይ እንደዚህ የተጫወተብኝ። እኔ ደግሞ መቼም አለቀውም፣ እበቀለዋለሁ አላት ማለት ነው። እጇን ይዞ እንደዚህ ነው ያደረጋት፣ ማለት ያንቀጠቀጣት እኮ። ንገሪኝ አንቺ ከነገርሽኛ ምን አለሁ ንገሪኝ። ምን በድየሽ ነው ምን ባጠፋ ነው? በአንቺ የተነሳ እኮ ነው ይሄ በደሉ ላይ ደረሰኝ፣ ሲል ለመናገር እንባ አነቃት። በቃ አነቃት፣ ማልቀስ ብቻ ስረዋ። ከዛም በኋላ ማትናገሪም እንዴ ተናገሪ፣ እውነቱም ተናገሪ፣ ተናገሪ ብሎ ሲያጣድፋት፣ በስተመጨረሻም ደግሞ እሷ በስተመጨረሻም ደግሞ እሷ ምንድን ያለችው ምንም ያለችው ነገር የለም። በቃ አይን አይኑን እያየች ታለቅሳለች። ቢኒ አይን አይኑ እያለ እያየች ታለቅሳለች። ነገር ግን እኮ እዚህ ጋር ፅ ምንም ያደረገችው ነገር የለም ፅ ሁላችንም እናውቋለን። ፅ እዚህ ጋር ምንም አላደረገችም። ያለውን መረጃ የውሸት መረጃ እያቀባበለ እያጣላ እያፋጀ ያለው ማን ነው? አቤል ማለት ነው የውሸት መረጃ እያሳየ የውሸት መረጃ እየሰጠ ቢኒንና ፂን ሰላማቸውን የነሳው ማን ነው አቤላ ነው የአቤል ተንኮል አቤል ደግሞ ከያፌት የባሰ የመጨረሻ ተንኮል የመጨረሻ ተንኮለኛ በቃ ከያፌት የባሰ እናም አሁን ላይ ኤፍራታ በጣም አሳዝናኛለች ያለው መረጃ እሷ ላይ ቢሆንም አሁን ደግሞ ከእሷ መረጃ የባሰ እሷ መስዋዕት የከፈለችበት በጣም ብዙ መስዋዕት የከፈለችበት የማትፈልገውን ትዳር የመሰረተችበትን ምክንያት ያንን ቪዲዮ ከኮምፒውተር ኮፒ አርጎ ይዞታል አቤል አቤል የአቤል ተንኮል በስማም ይሄንን ኮፒ አርጎ የያዘውን ፅ አይታለች ፅን አሳይቷታል አንደኛ ሁለተኛ ደግሞ የባለፈውን ቪዲዮም አጥፊ ብሏት ቢኒ ለቃለው አጥፊ ሲላት አጥፍተዋለች አጥፍተዋለች ነገር ግን አለ ኮፒው ማን ጋር ነው ያለው ዳጊ ጋር ነው ያለው ግን ያ ቪዲዮ አሁን ፂ ማለት ነው። እና ዳግም የያዙት ቪዲዮ ፅ ፅ ጋ ያለው ጠፍቷል፣ ግን ዳግም ጋ ያለው አለ። ቢሆንም አሁን ላይ ችግሩ ምንድን ነው? ለናታን ብላ መሥዋዕት ከፍላ ያፌትን አግብታ እየኖረች ያለች ማነች? ኤፍራታ ናት። አሁን ላይ ይሄንን መረጃ በማን እጅ ነው ያለው? በአቤል እጅ አለ ይሄ መረጃ። እሷ ገና ለገና ቤት ውስጥ ያለውን ኮምፒውተር ላይ ፈልጋ ለማጥፋት ጥረት ታደርጋለች። እሱ ኮፒ አድርጎ ይዞታል። አቤል ማለት ነው። አቤል በጣም ተንኮለኛ ነው። በጣም የባሰ፣ ከያፌት የባሰ። አሁን በጣም ደነገጠች። እኔ መረጃውን ቢዝምና ምን ያደርግልኛል? የባሰ መረጃ ኮ በአቤል እጅ ካለ ይህንን ነገርማ ቀጥታ ለያፌት ነግሬ ያፌት ከሱ እጅ ወስዶ እንዲያጠፋ ማስደረግ አለብኝ አለች። እና ያፌት አሁን ላይ ኤፍራታንም እየተጠራጠረ ነው፣ ናታንም እየተጠራጠረ ነው። ምክንያቱም ኤፍራታ ለናታን ብላ ነው መስዋዕት እየከፈለች ያለችው። ናታንም አሁንም የሚያፈቅራትን ሴት የሚወዳትን ሴት ኤፉዬን ስላጣ እኔ ያፌትን ከተበቀልኩኝ ይበቃኛል ነው የሚለው። አሁን ስራውን ከዲያራ እናት ጋር በመጀመሩ በጣም ደስተኛ ነው እና እኔ ያፌትን ከተበቀልኩት ለእኔ በቂ ነው ለእኔ በቂ ነው እሱን መበቀል ነው የምፈልገው ነው የሚለው። አያችሁት። ምክንያቱም እውነት ለመናገር ማለት ነው፣ እውነት ለመናገር ናታን ስራ በማጣቱ የሚያፈቅረውን ኤፉን በማጣቱ በጣም ነው የተጎዳው። በነገራችን ላይ በጣም በጣም በጣም ነው የተጎዳው፣ ከመጠን በላይ ነው የተጎዳው። ሁላችንም እናውቃለን። አንድ ሰው የሚያፈቅራትን ሴት ልጅ ማጣት ማለት ምን ያህል ልባችሁ እንደሚሰበር አስቡት። እዚህ አሁን ይሄ ድራማ ይሁን እንጂ በእውን ራሱ የእውነት ራሱ ተፋቅረው በተለያየ ምክንያት አንዳቸው ለአንዳቸው መስዋዕት ለመክፈል ሲሉ ሲለያዩ ምን ያህል ልብ እንደሚሰብር ወቁ። ፍቅር ደግሞ ምን ያህል መስዋዕት እንደሚያስከፍል ወቁ። አሁን እሷ ያገባችው ያፌትን ለናታን ብላ ነው። መረጃው ደግሞ በተዘዋዋሪ አቤል እጅ ነው። አቤል ደግሞ ተንኮለኛ ነው፣ በጣም ከያፌት የባሰ የመጨረሻ ተንኮለኛ አስባችሁታል። እና ይህንን መረጃ የሚያጋልጥ ከሆነ በጣም ከባድ ነው እና አሁን ላይ ኤፍራታ ምን ይዋጠኝ ነው። በቃ ናታንን እንዴት ልታደገው? ናታንን እንዴት ላድነው? እኔ ለሱ ብዬ ኮ ነው እማልወደውን ሕይወት የምኖረው ለሱ ብዬ ኮ ነው እንደዚህ የምሰቃየው። በተዘዋዋሪ ባቤ ልጅ ነው ይሄ መረጃ አለው። እንዴት አድርጌ ነው አሁን ለያፌት ነግሬ ይህንን ቪዲዮ ዲሌት ማስደረግ የምችለው? እንዴት አድርጌ ነው ወደ ያፌት ማስመለስ የምችለው። ይህንን ነገርማ ይሄን መረጃማ ያፌት አውቆ ማስተካከል አለበት፣ አለበለዚያ ጉዴ ነው። ይሄ ቪዲዮ ከተሰራጨ ወይ ከፍቅር አልሆንኩ ወይ ከናታን አልሆንኩ፣ እንዴት ነው ምሆነው? ጺ እንዴት ነው? ይህማ ሊሆን አይችልም፣ ይህማ ሊሆን አይችልም ብላ ኤፍራት ራሷን ሳተች፣ አበደች። የተወሰኑ ፋይል እሷ ጋር ቢሆንም ነገር ግን ይሄ ቪዲዮ ማንጋ አቤልጋ እንዳለ እሷ አታውቅም። አቤልጋ መኖሩን ያየችው ማነች? ጽዮን ናት። ጽዮንን ያሳያት ማን ነው? አቤላ ነው። እያንዳንዱን መረጃ በእጁ ያለውን እና ያፌትንም እንዲሁም ደግሞ ኤፍራታንም ያሉትን በሙሉ ለማሽከርከር ይህንን ቪዲዮ መረጃ የያዘው ማን ነው? አቤል። አቤል ከኮምፒውተር ኮፒ አድርጎ የወሰደው ያፌት አያውቀውም። ያፌት ቢያውቀውማ ጉዱ ፈላ እና አሁን በየትኛው መንገድ በየትኛው አቅጣጫ ያፌት ደርሶ ያፌት ደርሶ ይህንን ቪዲዮ ወራሱ ካላዘዋወረ በስተቀር ለማንም አቤል የሚመለስ አይደለም። የሚፈራው የአፌትን ነው። እና ይሄንን ነገር ቶሎ ብላ ኤፍራታ በጸባይ ነግራው። ምክንያቱም ምስዋት እየከፈለች ያለችው ለናታን ስትል ነው። ናታን እንዲጎዳባት ስለማትፈልግ፣ እንዲታሰርባት ስለማትፈልግ፣ እንዲሰቃይባት ስለማትፈልግ ነው። ስለዚህ ይሄንን መረጃ በተዘዋዋሪ ኮፒ አድርጎ አቤል ለማሰቃየት ለማዋረድ ቢወስደውም ነገር ግን ለያፌት ከተናገረች ያፌት ይህንን መረጃ አቤል ያለውን እንዲያጠፋ ሊነግረው ይችላል። ምክንያቱም አቤል የሚታዘዘው ለማን ነው? ለያፌት ብቻ ነው፣ ለሌላ ለማንም አይታዘዘም አቤል ማለት ነው። ስለዚህ ይህንን ጉዳይ ኤፍራታ ለያፌት ብትነግረው ይሻላል። ምክንያቱም እሷ እየተሰቃየች ያለችው ለማን ብላ ነው? ለናታን ብላ ነው። ናታን ደግሞ አሁን የጀመረው ስራ አሁን የጀመረው ስራ ማለት ነው ናታን አሁን የጀመረው ስራ ያፌት ለመበቀል ነው። እኔ እሱን ከተበቀልኩ ይበቃኛል አለ። በተግባርም ነግሮታል እኔ አንተ በቁምክ እያለው ያለውን እያንዳንዱን ነገር ነው የማደርገው በጀርባክ ሳይሆን ፊት ለፊት እኔ የድሮ ናታን አይደለውም ስሙን ራሱ ቀይሮ ነው ያሳወቀው ምን ምን ምን ምን የድሮ ናታንማ ብትሆን በእኔ ላይ ባልተናገርክ ነበረ አሁን ስሜ ስሙን ራሱ አዲስ ስም ያወጣውን ነግሮታል ማለት ነው እና ተደናገጠ ያፌት የተደናገጠበት ምክንያት ልንገራችሁ ሚስጥሩን ሰምቶበታል ሚስጥሩን ጀርባውን አዙሮ ሌላ ሰው መስሎ ስለ ሴቶች ስለታገቱ ሴቶች ሲጨፍሩ ነበረ፣ ሲደንሱ ነበረ። በዛ መካከል ውስጥ ደግሞ ሂዊ ወደዛ ወደዚህ ስትሯራጥ ነበረ። አያችሁ፣ ያለውን መረጃ እያንዳንዱ ነገር ታውቆበታል። አንተና ኤፍራታ በእኔ ላይ ምን ለማድረግ ነው ያሰባችሁ? እያንዳንዱ ነገር ደርስባችኋለሁ። ከኔ የምታመልጡ መስሏችኋል ብሎ አሁን ላይ ቢያወራም ምን ማድረግ አይቻልም፣ ምንም ማድረግ አይቻልም። እና የተፈጠረው ነገር በጣም ከባድ ነው። በነገራችን ላይ አሁን ላይ በጣም ከባድ ነው። ብቻ ያፌት ተጋለጠ። ያፌት ተጋለጠ። መቼም እውነት ተደብቆ አይቀርም ማለት ነው። ያፌት ተጋለጠ። እያንዳንዱን የተደበቀው ሚስጥር ናታን ሰማ። ያፌት ጉዱ ፈላ ነው እምላችሁ። ለዛሬ የመጣሁት ቪዲዮ ይህን ይመስላል ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይህ ሀረግ ድራማ በጣም ተወዳጅና ምርጥና አስተማሪ ድራማ ነው። እንደተለመደ አስቴታችሁን በኮሜንት አስቀምጡ። እስኪ በጣም ታሳዝናለች። የእውነት ደምባን ያለቀሰችው ያሳዝናል። አወዳችኋል። ባይ ባይ